ከመቼ ነው አብርሽ እና ሩታ በዚህ ሁኔታ የሚቀጥሉት? እንግዲህ አብርሽ ዛሬ ሩታን አገኛታለሁ ብሎ ደስታውን ሳያጣጥም ጥላው ሄደች ማለት ነው። ድጋሚ ላይህ አልፈልግም ብላ ያው እንግዲህ ጥላው ሄዳለች ማለት ነው። በጣም ያሳዝናል። እውነት ለመናገር የአብርሽና የሩታ ነገር እንደዚህ በዚህ ሁኔታ እንደዚህ ይከራል ብዬ አልጠብኩም ነበረ ማለት ነው። በጣም በጣም ያሳዝናል ማለት ነው። እንግዲህ ያው በሁለት ሰዎች መካከል መጣላት ያለ ነው። መጣላትን መታረቅም ያለ ነው። ግን የእነሱ በጣም ይለያል። ያው እንግዲህ ሰርጋቸውን ስንጠብቀኛ ጭቅጭቃቸው በዛ ማለት ነው። በመሃልም እንግዲህ ተለያይተው ነው ያሉት ማለት ነው። እሷ የምትኖረው ሌላ ቦታ፣ እሱ የሚኖረው ሌላ ቦታ ማለት ነው። እስከዚህ ደርሰዋል እና ይሄ ነገር በጣም በጣም ያሳዝናል ማለት ነው እውነት ለመናገር ለማንኛውም እንግዲህ አንዳንድ ሰዎች በየቦታው የምትጣሉ የምትሳደቡ ሰዎች አላችሁ፣ በእነሱ ምክንያት ማለት ነው አብርሽ እንደዚህ ነው፣ ሩታ እንደዛናት የምትሉ ጣልቃ የምትገቡ ወይም ደግሞ እነሱ እንዳይታረቁ የምታደርጉ ምክንያት የምትፈልጉ ሰዎች አላችሁ። ና እናንተ ሰዎች በኋላ ታፍራላችሁ ማለት ነው። ያው እንግዲህ ታቃላችሁ ብዙ ጊዜ ሁለት ሰዎች ጥንዶች ወይም ባለትዳሮች ወይም እንደዚህ ፍቅረኛሞች ይጣላሉ፣ ይታረቃሉ ማለት ነው። እንግዲህ ሩታና አብርሽ በጣም ብዙ ጊዜ ተጣልተዋል፣ በጣም ብዙ ጊዜ ተለያይተዋል። በቃኝ ከእንግዲህ በቃኝ ከእንግዲህ ተባ ብለዋል ሁላ ማለት ነው። ነገር ግን ድጋሚ ይታረቃሉ ማለት ነው። ስለዚህ አሁንም ድጋሚ ይታረቃሉ፣ መታረቃቸው አይቀርም። እንደውም አሁን ወደ መታረቅ እያመሩ ነው ማለት ነው። አሁን ሩታ ጊዜ ሰጥታው ነው የሄደችው ማለት ይቻላል። የመሰጠን ጊዜ እንደተጠቀመበት ምናምን ብለዋለች ማለት ማስጠንቀቂያ ሰጥተዋለች ማለት ነው። አስቦ ስህተቱን እንዲያርም ነገር ነው ጊዜ የሰጠችው፣ አሁን ጥላው ሄደች አይባልም። ጊዜ ነው የሰጠችው ማለት ነው። ስለዚህ እንግዲህ አብረሽም በተሰጠው ጊዜ ይጠቀምበታል ብዬ አስባለሁ። እነሱ በታረቃቸው ላይ ቀር ድጋሚ አብሮ መሆናቸው ላይ ቀር አንዳንድ ሰዎች ጣልቃ ገብታችሁ የሆነ ያልሆነ ነገር ብላችሁ በኋላ እንዳታፍሩ እኔ ተናገር ያለው እኔ ተናገር ያለው እላችኋለሁ። ወይ ለማንኛውም እንግዲህ ቢታረቁ አብረው ቢሆኑ እውነት እውነት ለመናገር ደስ ይላል ማለት ነው። ምክንያቱም ገና ገና ሰርግም እኮ አለ፣ ገና ሰርግም አለ ማለት ነው። ስለዚህ ሰርጉን ማየት ስለምንፈልግ የሩታየም ደግሞ ያው ለማንኛው ቤተሰብ እነሱ መታረቃቸው ስለማይቀር ይታረቃሉ። መቼም ተጣልተው አይጣሉ ማለት ነው። ስለዚህ አንዳንድ አንድ ሰዎች ጣልቃ ትግቡ ያልሆነ ነገር ተናግራችሁ ኋላ እንዳይቆጫችሁ ማለት ነው። እነሱ ሲታረቁ በቃ ታረቅን ብለው ቪዲዮ ሲለቁ ድንግጥ እንዳይላችሁ ማለት ነው። መጥፎ ነገር እንዳትናገሩ ማለት ነው። እነሱ ዙሮ ዙሮ በጣም የሚዋደዱ ሰዎች ስለሆኑ መታረቃቸው አይቀርም ማለት ነው። እኛም ምኞታችን ይሄ ነው። ታርቀው አብረው እንዲኖሩ ምኞታችን ነው ማለት ነው። እና ቤተሰብ ላችኋለሁኝ በየቦታው ደግሞ አትጣሉ። በየኮመንቱ እየተሰዳደባችሁ አብርሽ እንደዚህ ነው፣ ሩታ እንደዛ ናት፣ አብርሽ ጀግና፣ ሩታ ጀግና አትበሉ። ምክንያቱም ከደገፋችሁ ሁለቱንም ደግፉ ማለት ነው። ምክንያቱም ሁለቱ አንድ ላይ ሲሆን እናንተ ታፍራላችሁ ማለት ነው። አንድ ላይ መሆናችሁ የማይቀር ነው። መታረቃችሁ የማይቀር ነው። እኔ ተራገድር ያለው እና ያኔ እንዳታፍሩ ከአሁኑ ማለት ነው ታረቁ፣ ታረቁ፣ ይታረቁ፣ ይታረቁ ብላችሁ ኮመንትላቸው ማለት ነው። እንደውም ኮመንት ያያሉ። ስለዚህ በቃ ታረቁ ስትሏቸው ይታረቃሉ ማለት ነው። ምክንያቱም የኦደንስ እንትን ያከብራሉ ማለት ነው። እነሱ ታውቃላችሁ፣ ኮመንት ስለሚያነቡ የእናንተን እንትን ሀሳብ ያከብራሉ ማለት ነው። እናንተ በብዛት ታረቁ ብትላችሁ ይታረቃሉ ማለት ነው። እናንተ ተጣሉ ብትላችሁ ይጣላሉ። ችግር የለባቸው። እውነት እውነት ስላችሁ ማለት ነውና ብዙ ጊዜ ኦዲንሶች ተጽዕኖ ፈጣሪዎች ናቸው። ምክንያቱም ቪዲዮ የሚሰራው ኦዲንስ እንዲያየው ተመልካችን እንዲያገኝ ስል እስከሆነ ድረስ የኦዲንስ ደግሞ እንትን ይጠበቃል ማለት ነው። የተጠበቀ ነው። ግዴታ ነው እና እናንተ ሌላ ሌላ ነገር ከመናገራችሁ፣ አንድ ጎራ ይዛችሁ አንዱን ከምትነቅፉ፣ ሁለታቸውንም በአንድ ላይ አድርጋችሁ እንዲታረቁ ብትሰሩ የተሻለ ነው ማለት ነው። ሰምታችኋል። እና እነሱ ደግሞ ቢያንስ ቢያንስ በቀጣይ ቪዲዮ ይታረቃሉ አብረው ይሆናሉ ብዬ አስባለው። ለማንኛውም እስከዛው መልካም ቆይታ ይሆንላችሁ።